ኩረጃን የሚጠየፍ ትውልድ ለመፍጠር እስካሁን በተወሰዱ እርምጃዎች በሁሉም ዘንድ መተማመን መፍጠር መቻሉ ተገለጸ። ግንቦት 26/2017 ዓ.ም የትምህርት ሚኒስቴር በትምህርት ሥርዓቱ ያለውን መሠረታዊ ችግር ለመፍታት ከወሰዳቸው እርምጃዎች አንዱ የትምህርት ምዘናና የፈተና አስተዳደር ሥርዓቱን ማስተካከል እንደሆነ ይታወቃል። በዚህ ሂደት እስካሁን የተሠሩ ሥራዎችን በማስመልከት ማብራሪያ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ዕውቀት ሲሆን ሰርተፊኬት ደግሞ ያንን ዕውቀት የምንለካበት ነው ብለዋል። በስርቆት፣ በማጭበርበርና በኩረጃ የሚገኝ ነገር ዕውቀት ሳይኖር ሰርተፊኬት ማግኘት ነው ያሉት ሚኒስትሩ ይህ ደግሞ ዕውቀት አለመኖሩ ብቻ ሳይሆን ሰርተፊኬቱ ዕውቀት አለህ ስለሚለው ምንም ሳያቅ ሰርተፊኬት በእጁ ስላለው ብቻ ዕውቀት አለኝ ብሎ የሚያምን የህብረተሰብ ክፍል ይፈጠራል፤ ይህም ህብረተሰቡን በጣም እንደሚጎዳው አብራርተዋል። በተለይም በትምህርት ዘርፉ ተንሰራፍቶ የነበረውን ማጭበርበር፣ ስርቆትና ኩረጃ ተማሪዎች ብቻ የሚያደርጉት ቢሆን ኖሮ የልጆቹ ችግር ነው ተብሎ ሊወሰድ ይችላል። ነገር ግን ይህን የሚያደርጉት ተማሪዎች፣ የትምህርት ቤት አስተዳደሮች፣ የክልል ባለስልጣናት እና ሌሎችም የኛ አካባቢ ልጆች እንዲያልፉ በሚል የሚያደርጉት በመሆኑ ከፍተኛ የሞራል ውድቀት ውስጥ የተገባበት እንደነበር አንስተዋል። የሆኑ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ አድርጉ። ለዛሬው በዚህ ተሰናበትኩ። ሰላም ሁኑ።